ብዙዎቻችን እኔ የባሕታዊ አባገሌ ደጋፊና ተከታይ ነኝ፣ እኔ ደግሞ አጥማቂ አባገሌ ደጋፊና ተከታይ ነኝ፣ እሳቸውን የሚነካብኝ ካላ አንገቴን እንሰጣለሁ ስንል እንሰማለን። ብዙውን ጊዜ ማለት ነው አሁን በአካልም ሆነ በየሶሻል ሚዲያ የምንሰማው ነገር፣ አብዛኞቻችን ኦርቶዶክሳዊያን ይህን ነው። የክርስቶስን ስም ከሚሳደቡት አይዛብ ይልቅ ያንድን ባሕታዊ ወይም ያንድን አጥማቂ ስም የሚያነሱና የሚቶቹ ሰዎች የበለጠ እንድንበሳጭ ሲያደርጉን እንታያለን። እንዲሁም የአማንያን ቤተክርስቲያንንና ክርስቶስን ከመናገርና ከማቀለላቸው በላይ ቤተክርስቲያን አንድ ባህ ባሕታዊ ነኝና አጥማቂ ነኝ የሚልን ግለሰብ ስርዓቴን ጠብቅልኝ ለምን አለችው ብለን አባቴን አትንኩብኝ ስንልና ቤተክርስቲያንን ከጀርባዋ ስንወጋት እንታያለን ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች እንደምንሰነበታችሁ ዛሬ ባለችን አጭር ጊዜ ቅዱስ ጳውሎስ ከላካቸው መልእክቶች ውስጥ አንዱን ለምንና ለማን ላከ ብለን እንመለከታለን። እንደተለመደው ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ጀምሩ። ቅዱስ ጳውሎስ በአካል ካስተማረው ወንጌል በተጨማሪ 14 መልእክታትን ጽፎልን እናገኛለን። እነዚህም መልእክታት የተለያየ ቦታና አኗኗር ሁኔታ ላይ የሚኖሩ እንዲሁም የተለያየ አመለካከት ላላቸው ሰዎች ስለተጻፉ የተጻፉበት ምክንያትም የሁሉም መልእክታት የተለያዩ ናቸው ማለት ነው። ከነዚህም መካከል አንዱ እንግዲህ ወደ ሮሜ ሰዎች የተላከው መልእክት ሲ ሲሆን ይህን መልእክት እንግዲህ ዛሬ ባለችን አጭር ጊዜ ለምን ምክንያት እንደተላከ እንመለከታለን ማለት ነው። ይህ መልእክት ከመጻፉ አስቀድሞ እንግዲህ በሮም ሮማውያንም አይሁዳውያንም የሚኖሩ ነበር ማለት ነው። ሁለቱም ወገን በክርስቶስ ያመኑ ሲሆን ነገር ግን በኋላ እየቆዩ ሲመጡ ደግሞ ሁለቱም አንዱ በአንዱ ላይ እየታበዩና እየተጣሉ እየተመኩ መጥተው ነበረ። በዛ ጊዜ ማለት ነው። ሮማውያን ማለት አህዛብ የነበሩ ሲሆን አይሁዳውያን ደግሞ አይሁዶች፣ ክርስቶስ የተገኘባቸው እስራኤላውያን ማለት ነው። አይሁድ ከትንቢተ ነቢያት በመጥቀስ እንግዲህ አንዱ ባንዱ ላይ ሲታበዩ የነበረው አይሁድ ከትንቢተ ነቢያት በመጥቀስ እኛ ከጥንት ጀምሮ የእግዚአብሔር ወገኖች ነን ይሉ ነበር ማለት ነው። እንዲሁም የእኛ መገኘታችንም ከቅዱሱ ዘር ከአብርሃም በመሆኑ ግዙራን ስለሆንን፣ በጽላሎተ ረዴቱ ስንጠበቅና በረዴቱም ስንመገብ ኑረናል እያሉ ይመኩ ነበረ። እንዲሁም መዝሙር የዳዊት መዝሙርን መዝሙር 76 ቁጥር 1 ላይ ያለውን ቃል ከጥንት ጀምሮ እግዚአብሔር በይሁዳ ብቻ ታወቀ የሚለውን ቃል በማንሳት እንዲሁም በኦሪት ከተጻፉ ታሪኮችን በማንሳት ግብፃውያን መከራን እንዳጸኑብን ባየ ጊዜ ከእነርሱ አገዛዝ ነጻ ያወጣንና የኤርትራን ባህር እንደደረቀ መሬት አድርጎ እንዳሻገረ እንድንሻገር ያደረገን እና ጠላቶቻችንን ግብፃውያንንም በባህሩ ውስጥ ያሰጠመው ለእኛ ነው እግዚአብሔር እያሉ በሮማውያን ላይ በሮም ዜጎች ላይ ይመኩባቸው ነበር ማለት ነው። እንዲሁም ደግሞ በበረሃ በነበረን ጉዞ አባት ለልጁ እንደሚያደርገው ሁሉ መናን ከሰማይ አወረደልን። ከዚሁ ሁሉ የሚበልጠው ነገር ደግሞ ክርስቶስ ራሱ ሰው የሆነውና የተናገረው ስለኛ ነው። እናንተን ግን ውሾች አላችሁ እንጂ ሰው እንኳን አላደረጋችሁም እያሉ ይሏቸው ነበር ማለት ነው። እንዲሁም እናንተ ከተፈጠራችሁ ጀምሮ ለጣዖታት ስትሰግዱ ኖራችሁ እንጂ እግዚአብሔርን ያለ ዛሬ አላወቃችሁትም፣ ከመወለዱ በፊት እግዚአብሔርን አላወቃችሁትም እያሉ ሮማውያንን ይታበዩባቸው ነበር ማለት ነው አይሁዳውያኖች ሮማውያን ደግሞ በበኩላቸው ምላሽ ሲሰጡ ለዚህ እናንተ እግዚአብሔር ለእናንተ መልካም ነገርን እንዳደረገላችሁ ትናገራላችሁ እንጂ በምላሹ እናንተ ለእግዚአብሔር የመለሳችሁት ደግሞ ክህደትን ነው። እሱ ባሕር ከፍሎ ባሻገራችሁ በተሻገራችሁበት እግራችሁ ወዲያውኑ ወደ ጣዖታት ለጣዖት ለመስገድ ሄዳችሁበታል። እንዲሁም ከጠላቶቻችሁ ግብፃውያን እጅ ያዳናችሁን እግዚአብሔርን ባመሰገን አንደበታችሁ ጣዖታትን ይሰሩላችሁ ዘንድ እነ ሙሴን እነ ኢያሱን ለምናችሁበታል። መናን አወረደልን አላችሁ፣ ነገር ግን ያወረደላችሁን መና አጣጥማችሁ አንጎራጉራችሁበታል በእግዚአብሔር ላይ። እንዲሁም ይህን ሁሉ ጉዳይ ቀላል ብታደርጉት እንኳን ሌላ ከባድ ኃጢአትን ሰርታችሁበታል በእግዚአብሔር ላይ። እሱም ይቅር የማይባለውና በነቢያት ካናገራችሁ በኋላና የሚወለደው እንደሚወለድ ካመናችሁበት በኋላ እንኳን በክርስቶስ ላይ የተነሳችሁት መነሳት ነው። ይህንን በማድረግም ከዘራችን ተወለደ ያላችሁትን ክርስቶስን በነቢያቶቻችሁ ከነገራችሁና ካመናችሁበት በኋላ እንኳን ተሰቅሎ ይሞት ዘንድ ፈረዳችሁበት፣ እናም ገደላችሁት። እኛ ግን መወለዱን እንደሰማን ፈጠንና መንበት እንጂ ቸላላል ነው የሚሉ ነበር ማለት ነው። ከዚህም በፊት የነበረውን ዘመናችን ስለ ክርስቶስ አልተሰበከልንም እና ሕግንም አልሰጠንም ለእናንተ ኦሪት ስትሰጥ ለእኛ ሕግ አልሰጠንም ነበርና፣ በዚህም የተነሳ ለተወታት መስገዳችን ተገቢ ነው እያሉ የራሳቸውን መከራከሪያ ነጥብ እያነሱ ይከራከሩ ነበር ማለት ነው። ቅዱስ ጳውሎስ ይህን ወደ ሮሜ የተላከውን መልእክት ከመላኩ በፊት ቅዱስ ጳውሎስም ይህን የመሰለ መጣላትን በመካከላቸው በተሰማ ጊዜ አይሁድም ሆነ አህዛብ ቢሆኑ ከክርስቶስ ምሕረት በቀር ሕይወትን የምትሰጣቸው እና ልጅነትንም የምታስገኛቸው ስራ የላቸውም ከክርስቶስ ምረት በቀር ስራቸው ለልጅነት የተገባ አይደለም በማለት ይህንን ጽሁፍ ጽፎላቸዋል ማለት ነው። ምክንያቱም ሁለቱም ቢሆኑ እግዚአብሔርን በድለውታል። አይሁድም በወሬታቸው እግዚአብሔርን ከድተውታል ወንጅለውታል እንጂ እሱን አላወቁትም ማለት ነው። አህዛብም ለእግዚአብሔር የሚገባውን ስግደት ለፍጡሩ አደረጉት እንጂ በፍጡራኑ ተመራምረው አላገኙትም፣ አላመለኩትም። እግዚአብሔር ፍጥረታትን ሲፈጥር አንደኛውና ሌላው ዋነኛው ምክንያቱ የሰው ልጅ በፍጡራኑ ተመራምሮ በፍጡሩ ተመራምሮ እግዚአብሔርን እንዲያገኘው ነውና ፍጡራኑን መሰረት አድርገው በፍጡራኑ ተመራምረው ሀልወተ እግዚአብሔርን ከምናውቅባቸው አንዱ ምክንያት ፍጡራን ናቸውና በእሱ ተመራምረው እግዚአብሔርን ለማወቅ አልሞከሩም አህዛብ ማለት ነው። ስለዚህ እነሱም ሌላ በደል እንበድለዋል ማለት ነው። ስለዚህ እኒህ ሁለቱም በክርስቶስ ልጅነት ህዝብ እና አህዛብ አንድ በመሆናቸው በምሕረቱ ልጅነትን እንዳገኙ እንጂ ከየትምና ማንም ስለሆኑ የእግዚአብሔር ልጅ እንደሆኑ ሲያስረዳ ይህንን የሮሜ መልእክቱን ጽፎላቸዋል ማለት ነው። እንግዲህ ይህ መልእክት ለሮሜ ሰዎች ቢባልም አሁን ግን ለእኛ በቀጥታ የተጻፈ ያህል ይሰማኛል፣ እኔ ለግሌ ለምን ካላችሁኝ እኛም እንደ አህዛብና እንደ ሮማውያንና እንደ አይሁዳውያን እኔ የእገሌ ነኝ፣ እኔ የእገሌ ነኝ እየተባባልን ስለሆነ ማለት ነው። በዚህ ዘመን ብዙዎቻችን እኔ የባህታዊ አባ እገሌ ደጋፊና ተከታይ ነኝ፣ እኔ ደግሞ አጥማቂ አባ እገሌ ደጋፊና ና ተከታይ ነኝ፣ እሳቸውን የሚነካብኝ ካለ አንገት ንሰጣለሁ ስንል እንሰማለን፣ ብዙውን ጊዜ ማለት ነው። አሁን በአካልም ሆነ በየሶሻል ቃል ሚዲያ የምንሰማው ነገር አብዛኞቻችን ኦርቶዶክሳውያን ይህንን ነው። የክርስቶስን ስም ከሚሳደቡት አሕዛብ ይልቅ ያንድን ባህታዊ ወይም ያንድን አጥማቂ ስም የሚያነሱና የሚተቹ ሰዎች የበለጠ እንድንበሳጭ ሲያደርጉን እንታያለን። እንዲሁም የአማንያን ቤተክርስቲያንንና ክርስቶስን ከመናገርና ከማቃለላቸው በላይ ቤተክርስቲያን አንድ ባህታዊ ነኝና አጥማቂ ነኝ የሚልን ግለሰብ ስርአቴን ጠብቅልኝ ለምን አለችው ብለን አባቴን አተኩብኝ ስንልና ቤተክርስቲያንን ከጀርባዋ ስንወጋት እንታያለን ማለት ነው። በዚህም የተነሳ ቅዱስ ጳውሎስ እኛ እኔ ባሕታዊ አባገሌ ነኝ፣ እኔ ደግሞ የአጥማቂ አባገሌ ነኝ ማለቱን ትተን እኔ የክርስቶስ ነኝ እንል ዘንድ መልእክቱን በቀጥታ ለኛ ልኮልናል ማለት ነው። ሁላችንንም የሚያድንን የክርስቶስ ምሕረትና ራሳችን የእግዚአብሔርን ሕግ መከተላችን እንጂ አባገሌን ማገልገላችንና መከተል ማምለካችን አይደለም ማለት ነው። ይህንን ሁሉ ከማድረግ ገዳማትን ከመሳለም ከመቀበል በፊት እንዲሁም የትም ቦታ ከመሄዳችን በፊት አጥማቂ አባገሌን ባሕታዊ አባገሌን ከመከተላችን በፊት መጀመሪያ ምግባር ያስፈልጋል ማለት ነው። ይህን ለማድረግ ደግሞ በእገሌ ጎን ሳይሆን በክርስቶስ ጎን መሆን ይገባናል ማለት ነው። በክርስቶስ ጎን ከሆንን ደግሞ ቤተ ክርስቲያን አካሉና በደሙ የመሰረታት ናት እና በቤተ ክርስቲያን ጎን መሆን እንችላለን ማለት ነው። ይህን ሁሉ ሲሆን ደግሞ በትክክለኛው መንገድ የቆሙትንና የክርስቶስን ፈለግ የተከተሉትን ባይታውያንን እንዲሁም የቅዱስ ዮሐንስን መንገድ የተከተሉ መናንያንን ከክርስቶስና ከቤተ ክርስቲያን ጎን ቆመው እናገኛቸዋለን። ትችላለህ ማለት ነው ማለት ነው። ስለዚህ እኛም እንደ ሮማውያንና አይዛብ ሁሉ የክርስቶስ ምሕረት ብቻ እንጂ በእገሌ ጎን መሆናችን አይጠቅመንምና ጊዜ አቋቋማችንን ልናስተካክል ይገባናል ማለት ነው። ያስተማረን የመከረን የአባቶቻችን አምላክ ስሙ የተባረከ ይሁን። ለቻናላችን አዲስ የሆናችሁ እንደተለመደው ቻናላችንን ሰብስክራይብ አድርጉ። እንዲሁም ቤተሰብ የሆናችሁ ደግሞ ላይክና ሸር እያደረጋችሁ በኮሜንት ሀሳብ አስተያየታችሁን በመስጠት አገልግሎቱን ደግፉ። በቀጣይ ቪዲዮ እስከምንገናኝ ቸር ያሰንብተን።